እንዴት እንደምታስደንቅ የሚባል ቪዲዮ ሲያዩ ያለውን ስሜት ታውቃለህ። እንደዚህ ያለው አስደንጋጭ ከሆነ እንዴት እንደሚሆን ታውቃለህ። እንደዚህ ያሉ አስደንጋጭ የጀርባ እንቅስቃሴዎችን ራስ ማዘጋጀት እንዴት እንደምትችል ማወቅ ነው። ምንም ገንዘብ ሳትከፍል ወይም አረንጓዴ ስክሪን ሳትጠቀም አስደንጋጭ መሳል ነው። እንዲሁም ይህ በተለምዶ የቤት መኖሪያ ክፍል ብቻ ነው። ነገር ግን በያ አስማሚያ ይህን በጥቂት ሰከንዶች ውስጥ ወደ ሌላ ነገር ማለው እችላለሁ። የምስል ጀርባ ትፈልጋለህ ወይም የነጻነት አሁን፣ ምናልባት ይህ ቦታ ወደ ምቹ ካፌ ማለው ትፈልጋለህ። በያ የተለያዩ አማራጮች የሉም እና እነዚህ ሁሉ በዚህ ክፍል ውስጥ የሚኖር እውነተኛ ነው። የቀረው ሁሉ ያ የስነ ጥበብ ስራ ነው። ስለዚህ ተዘጋጅ። ይህን ማሳካት የሚቻለውን ምርት መንገድ እንደ ምሰር ሲድኒ ብራይን ነኝ ከአፕስቴክ ተማሪዎች እናንጀምር። መጀመሪያ ቪዲዮውን መቅረጽ አለብን። ከመጀመሪያው በፊት ማስታወሻ ማድረግ ያለብህ ዋነኛ ነገሮች አሉ። አንደኛ የተመሳዩ እንዳለህ እንደሆነ እርግጠኛ ሁን እና ጥርጥር ወይም ጥልቅ እንዳልሆነ አረጋግጥ። ለምርጥ ውጤቶች ካሜራውን በቦታው ለማቆም ማማረሻ መጠቀም እንዳትረስ።